ሰላም ጤና ይስጥልኝ። ውድ የሶሎዶ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለቱ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ ሌተናል ጀነራል ታደሰ ወረደ መፈንቅለ መንግስት በማድረግ ነው ስልጣን የያዘው ሲሉ የቀድሞው የትግራይ ክልል ፕሬዚዳንት አቶ ገብሩ አስራት ገለጹ። የቀድሞው የትግራይ ክልል ፕሬዚዳንት እና የአረና ፓርቲ ማዕከላዊ ኮሚቴ የሆኑት አቶ ገብሩ አስራት ሌተናል ጀነራል ታደሰ ወረደ መፈንቅለ መንግስት በማድረግ ነው ስልጣን የያዘው ሲሉ ገልጸዋል። አቶ ገብሩ አስራት ታደሰ ወረደ ማንን ወክሎ ነው በስልጣን ያለው የሚለው ጥያቄ ዋነኛው ነው፣ ሕወሓትን ወክሎ ነው ወይስ ሰራዊትን ወክሎ ነው የሚለው ነው ጥያቄው በማለት የጠየቁ ሲሆኑ የነበረው ጊዜ አስተዳደር ስልጣኑ አብቅተዋል ሲባል ዝም ተብሎ በተባራሪ ብቻ ቻው ማለት ሳይሆን መገምገም አለበት ያ ግን አልተደረገም በማለት ጠቅሰዋል አሁን የክልሉ ጊዜያዊ አስተዳደር የሆኑት ጀነራል ታደሰ ወረደ በቀድሞው ጊዜያዊ አስተዳደር ምክትል ፕሬዚዳንት ነበሩ የጸጥታ ኃላፊም ነበሩ አሁን እሳቸው የክልሉ ጊዜያዊ ፕሬዚዳንት የሆኑበት መሰረት ምንድን ነው ያሉት አቶ ገብሩ አስራት እኔን የሚመስለኝ ጊዜያዊ አስተዳደሩ ተጠያቂ ከሆነ ሁሉም አካላት መጠየቅ አለባቸው እንደ ጊዜያዊ አስተዳደር ወድቅ ያለሁኝ ካለ ሁሉም መውረድ አለባቸው በአዲስ ሰውም መተካት ይገባል። በግለሰብ ደረጃም የሚጠየቁ ከሆነ ሁሉም መጠየቅ አለባቸው። ስለዚህ የታደሰ ወረደ ጀነራል ፍስሃ ማንጁስና ሌሎች የቀጠሉበት ምክንያት ምንድን ነው? ጊዜው አስተዳደር አልነበሩም ማለት አንችልም። የቀጠሉበት ምክንያት ኃይል ስለያዙ ብቻ ነው። ወታደራዊ ኃይል ይዘዋል። ህወሀት ደግሞ ፖለቲካዊ ኃይሉን ይዞታል። ሁለቱም ጥምረት ፈጥረው መፈንቅለ መንግስት አካሄዱ። ፌዴራል መንግስትም አማራጭ ስላልነበረው ጠመንጃ ለያዙት ኃይሎች ስልጣን ሰጥቷቸዋል። ስለዚህ ተገምግመው በተጠያቂነት ሳይሆን በመፈንቅለ መንግስት የመጡ ኃይሎች ናቸው ሲሉ አክለው ገልጸዋል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። ሚኒስትሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች እና ምልክቶች መወሰኛ እና የአገልግሎት አሰጣጥ መመሪያ 1050 ህዝባር 2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጸዋል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶችን መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሀሰተኛ ሰሌዳዎች ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች ና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1 50 2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርት እና ሎጂስቲክ ሚኒስተር በወጣው መመሪያ ክፍል ሁለት ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶች እና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዘኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሁፍና የሀገሪቱ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጻደቀቸው ዓለም አቀፍ ስምምነት መሰረት የተሰጣት ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላት እና የላቲን ፊደላት ማዕከላት ይዘት እንደሚኖረው ይደረጋል። ሚኒስትሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ አላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎች የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና ኃይል አጠቃቀምን የሚያመላክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሰዋል። ከዚህ በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታ በልዩ ሁኔታ ሊሰጣቸው እንደሚል የሚኒስትሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸውም መመሪያው ላይ ተገልጿል። በአፄ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ በንጉስ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመነ መንግስት የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። ወደ ኢትዮጵያ እንዳይገቡ ታግደው የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አብነ ጴጥሮስ ወደ ሀገር እንዲገቡ ተፈቀደላቸው። ከአንድ አመት በላይ ይፋዊ ባልሆነ ሁኔታ ወደ ሀገር መግባት ተከልክለው የቆዩት አብነ ጴጥሮስን ጨምሮ ሌሎች ሁለት የቤተ ክርስቲያኑ አባቶች ላይ ተጥሎ የነበረው እገዳ መነሳቱን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ባወጣው መግለጫ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 የቅዱስ ሲኖዶሱ ጸሐፊና የኒውዮርክ እና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አብነ ጴጥሮስ ባለፈው አንድ ዓመት ውስጥ የቤተ ክርስቲያኗ የበላይ አካል የሆነው የቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል መገኘት ሳይችሉ መቅረታቸው ይታወቃል። የመንግስት ኮሚኒኬሽን ጽህፈት ቤት አርብ ምሽት ባወጣው መግለጫ ላይ አብነ ጴጥሮስን ጨምሮ ከዚህ በፊት ወደ ሀገር መግባት ሳይችሉ ስለመቅረታቸው ብዙም ሳይነገር የነበሩት ሁለት የቤተ ክርስቲያን አባታት መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በሰፊነት እንዲመለከተው በጠየቀው መሰረት ሶስት አባቶች ወደ ሀገር እንዲገቡ መፍቀዱን አመላክቷል። የቤተ ክርስቲያን አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽም እንደሆነ ባልጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍለስ ና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ መፍቀዱን ገልጿል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ና የኒውዮርክ ና አካባቢው ሀገረ ስብከት ሊቀጳጳስ ሲሆኑ አቡነ ቴዎፍለስ ደግሞ የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና ሀገረ ስብከት ሊቀጳጳስ እንዲሁም አቡነ ያዕቆብ የዩናይትድ ኪንግደም ኤርላንድ ና የሩቅ ምስራቅ ሀገር ስብከት ሊቀጳጳስ ናቸው። የመንግስት ኮሚኒኬሽን ጽህፈት ቤት በግልጽ ሶስት አባቶች ላይ ወደ ሀገር እንዳይገቡ እገዳ ተጥሎ ስለመቆየቱም ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ሲኖዶስ አባላት የሆኑት ጳጳሳቱ በሲኖዶስ አባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጿል። መንግስት ሀገራዊ ተቋማትን ለማጠናከር ቁርጠኛ አቋም እንዳለው የገለጸው መግለጫው አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታው መመቻቸቱን አስታውቋል። አክሎም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋፍ ሲሰጥ መቆየቱና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳ መንግስት ለቤተክርስቲያኗና ለምእመኗ ሲል በሆደ ሰፊነት ለማለፍ ወስኗል ብሏል። መረጃው የቢቢሲ ነው። የሱዳን ፈጥኖ ደራሽ አልኑድ የተባለችውን ከተማ ተቆጣጠረ። የሱዳን ፈጥኖ ደራሽ አልኑድ የተባለችውን ስትራቴጂክ ከተማ ተቆጣጥሯል። የሱዳን ፈጥኖ ደራሽ ጦር በምዕራብ ኮርዳፋን የምትገኘው አልኑድ የተባለችውን ትልቅና ደማቅ ከተማ መቆጣጠሩን ሱዳን ትሪቡን ዘግበዋል። ከትናንትና በስቲያ 300 በሚሆኑ ወታደራዊ መኪኖች ታግዞ ጥቃት የጀመረው ፈጥኖ ደራሹ ትናንትና ከተማዋን ሙሉ በሙሉ ተቆጣጥሯል። ባለፈው አመት እንደ በምዕራብ ኮርዳፋን እንደ ዋና ከተማ ስታገለግል የነበረችውን አልፉላህ ከተማን ልዩ ኃይል መቆጣጠሩን ተከትሎ አልኑድ እንደ ዋና ከተማነት ስታገለግል የቆየች ከተማ እንደነበረ ዘገባው ጨምሮ ገልጿል። ጋዜጣ ፕላስ የተባበሩት መንግስታት ዳኛ በቤታቸው አንዲት ሰራተኛን በባርነት በመያዛቸው የስድስት ዓመት ከአራት ወር እስራት ተፈረደባቸው። የ50 ዓመቷ ሊዳ ሙጋምቤ በኦክስፎርድ ዩኒቨርሲቲ ፒኤችዲ የተማሩ ሲሆን ወጣት ኡጋንዳዊት ሴትን ሳይከፍሏት ሰራተኛና ሞግዚት እንዳደረጓት ፖሊስ ደርሶበታል። በኡጋንዳ ከፍተኛ ፍርድ ቤት ዳኛ የሆኑት ሊዲያ ጥፋተኛ ሆነው ከተገኙ በኋላ በኦክስፎርድ ታስረዋል። ፍርዱን ያስተላለፉት ዳኛ ዴቪድ ፎክስተን ተከሳሿ ምንም ጸጸት አላሳዩም ብለዋል። እንዲያውም ተበዳይዋን ጥፋተኛ ማድረጋቸው ዳኛው ተናግረዋል። ወጣቷ ከኡጋንዳ እንድትወጣ ቪዛ የተመቻቸላት በቀድሞ የኡጋንዳ ከፍተኛ አምባሳደር ቤት እንደምትቀጠር ተገልጾላት ነበር። በለንደን የቀድሞው የኡጋንዳ አምባሳደር ጆን ሙጋምቤ ቪዛው ለወጣቷ ያመቻቹት ወደ ዩናይትድ ኪንግደም ከሄደች በኋላ በሊዲያ ሙጋምቤ ቤት በሰራተኝነት እንደምትሰራ እያወቁ ነው። አቃቤ ሕግ ካሮላይን ሀግሊ በፍርድ ቤት ባነበቡት የወጣቷ ምስክርነት ላይ ወጣቷ ከፍተኛ ፍርሃት ውስጥ ነበርኩ፣ በተለይ ደግሞ ሊዳ በኡጋንዳ ያላትን ቦታ ስለማውቅ ፈርቼ ነበር ብላለች። በዩናይትድ ኪንግደም ያለውን የሰራተኞች ህግ ባለማወቅና ሊዳ ሙጋምቤ ሀያል ሴት በመሆናቸው ምክንያት ወጣቷ እንደተበዘበዘች ተገልጿል። ወደ ዩናይትድ ኪንግደም እንድትሄድ ያደረጉ ጆን ሙጋምቤ ያለመከሰስ መብታቸው ተነስቶ ለብዝበዛ በመመሳጠር መከሰስ እንዳለባቸው ፍርድ ቤት አስታውቃል። እስካሁን የዩጋንዳ መንግስት ያለመከሰስ መብታቸው ግን አላነሳም። ሊዲያ ሙጋምቤ ወጣቷን እንድትሰራ እንዳላስገደዱና በፍቅር እንዳያዟት የእምነት ክህደት ቃላቸውን ሰጥተዋል። ዳኛው ግን ዘመናዊ ባርነት ውስጥ ነበረች፣ ወንጀል ነው። ወጣቷ የደረሰባት በድፍረት መናገሯ ሌሎችን ተጎጂዎችም ያበረታታል ብለዋል። ኦክስፎርድ ዩኒቨርሲቲም የራሱ እርምጃ እንደሚወስድ ተገልጿል። በመጨረሻም ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ አንድ ትሪሊዮን ዶላር በጀት መጠየቃቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያ ነው የተባለው ለብሔራዊ ደህንነት ብቻ የሚውል የ1.01 ትሪሊዮን ዶላር በጀት መጠየቃቸው ተሰምተዋል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህም አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበትም ተነግረዋል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብም የመጀመሪያው እንደሆነ ተገልጿል። ይህም እንደ ትምህርት የአካባቢ ጥበቃና ለውጭ እርዳታ የሚውለውን በመቀነስ ነው ተብሏል። ይህ የመከላከያ በጀትን የመጨመርና የሀገር ውስጥ ወጪዎችን የመቀነስ ሀሳብ ተቃውሞ እየተነሳበት እንደሚገኝም ተነግረዋል። የበጀት እቅዱ በተለይም የውጭ ሀገራት ግንኙነት ሊያበላሽ እንደሚችልና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንደ ለተቀዳሚ መራርጠን ወደ እናንተ ያቀረብናቸው አዳዲስና ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች ክንመለስ የሶለዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን የሚጫኑ ሰላም ለእናንተ ሰላም።